እሺ ሀበይብ እንግዲህ ይች ምስሉ ላይ የምትመለከቷት እህታችን እንደ ማበድ ሁናለች። መሆናን ያበደችው ካላችሁ ባሏ አግብቶባት ነው የተባለው። እሷ በስደት ዓመት ከአስራ ሶስት ዓመት በላይ ስትኖር እሱ እንግዲህ በሰራችው ቤት፣ በለፋችው ቤት አግብቶባታል ነው የተባለው፣ እና ምንም ቢያገባ ምንም ያክል ቢያገባ እንደዚህ ራሷ መሳት፣ ምንድን ነው ማለት ያለውን ነገር ማስተካከል እንጂ እንደዚህ ራስን እንደዚህ ከመጣል እስከ በቃ ራስን አሁን እቺ ስታለች ምንም የምታውቀው ነገር ለራሱ የሚኖር አይመስልኝም። እና እኔው ላይ ብዙ በጣም ምነግራችሁ ነገር አለ ብዙ ነገር ማለት ነው። በተለይ በዚህ በትዳር አለም ስትኖሩ በተለይ ስደቱ ናችሁ ብዙ ነገር ሊያጋጥማችሁ ይችላል። ብዙ ፈተና አለ፣ የሩቅ ፍቅር ብዙ ነገር አለ ማለት ነው። እና ያን ነገር መቋቋም አለባችሁ እናንተ የምትሰሙት የምትሸክኩት ብዙ ነገር ልታስቡ ትችላላችሁ። ባሎቻችሁ እዝኩ ነው በቃ እያገባቢ ነው ሊያገባ ያስወጣል ያስገባል ብላችሁ ልታስቡ ትችላላችሁ፣ ታስባላችሁ። ምክንያቱም ሴት ልጅ ናችሁ። ግን በአሁኑ ሰዓት መፍትሄም ሊሆነው የሚችለው ኩንትራትሽን፣ አሁን ኩንትራቶች አሪፍ ነው። ኩንትራትሽን ትጨርሻለሽ፣ ትመጫለሽ፣ ትወልጃለሽ። የማይሳካለሽ ተሆነ ደግሞ ትሄጃለሽ። እንደዛ ነው አሪፉ ቢያንስ አንድ ባለ ራሱ በልጅ ብትይዙ ታሪፍ ነው። ምክንያቱም እናንተም እየሰራችሁ ነው፣ እዚህ ልጁን ቢያሳድግ ምንም ይሄን ያክል የሚከብድ ነገር የለም። ብሩ ነው የሚሰራው ነገር፣ ሁሉም ነገር ሰራተኛ ቢይዝ ምን ቢይዝ ብር ነው። እና እናንተ እየለፋችሁ ደግሞ እንደዚህ የሚያደርግ የሚያስገባ የሚያስወጣ እያገባ የሚፈታ የወለደ በቃ ካስሩ የሚወለድ ከሆነ እናንተም እንደዚህ ራሳችሁ መሳት መፍትሄ አይደለም። መፍትሄንም ሊሆን አይችልም። መፍትሄም መፈለግ ያለባችሁ ራሳችሁ ነው። ራሳችሁን አውቃችሁ ማለት ነው። እና ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ካላችሁ ብዙ አወራ እና አፈቦይን እና እንግዲህ ከዚህ በፊት አንድ እህታችን እንደውላልን ነበር። ወላሂ ተሰማችሁም እንግዲህ ያው አስተማሪ ነው ብዬ ስለማስብ ልንገራችሁ እና እቺ እህታችን ደወለችና ቀጥታ እህቴዋ አንድ ክላስ አቀስታ ከተማ ፈልጊልኝ ኪራ ያለች እሺ እህቴ በሰላም ነው ያልናት። አው በሰላም ነው ባሌ አግብቶብኝ እና እሱን ልበቀል ነው መመጣው አለች። እንዴት ማለት ምን አርጉሽ ምን እስ ያክል እንዴት ነው የምትበቀል በምን መልኩ አልናት? እና እኔ አስራ አምስት ቀን ትኬት ቆርጬ ነው የምመጣው፣ ስመጣ እሱን አጥፍቼ ለመመለስ ነው አለች። አያችሁት በጣም ተነክታለች። ግን እንደዚች እንደ ልጅ ራሷን አልጣለችም እንጂ ግን በቃ ውስጥ ያለው ስሜት ምንድን ነው? ለመበቀል እሱን ገድላ በቃ እሷ መልሳ ወደ ስደት ዓለም ወደ አገሯ መመለሻ ለማሳጣት፣ እና ዝ ቤተሰቦቿንም ማኖሪያ ስለም ለማሳጣት ማለት ነው። እና ይህች እህታችን ለምን እንደዚህ አታድርጊ፣ እንደዚህ ማድረግ የለብሽም መሆን ካለበት በአገር ሽማግሌዎች ይዘሽ ሰውየውን ለፍርድ እና ካሳሽን እንዲቀበል ነው መሆን ያለበት አልናት። እና ባልሽስ እንዴት ነው? ምን አላችሁ? እሱ ጋር ግንኙነትሽ እንዴት ነው? የፊት ግንኙነትሽ ማለት ልጅ አላችሁ ወይስ የላችሁ? አንድ ልጅ አለን። ልጅ ባለመባት ይሄ እንግዲህ እራሷ ገላ ልጁን የትም ለማድረግ በራሷት በዛ ሰዓት ብዙም አታውቅም ተነክታለች። እሱን ገላ ለማጥፋት ነው የምትፈልገው። እና በዛ ሰዓት ሰው እራሷንም እንደዚህ ያለውን ስሜት ለማረጋጋት ሰው ያስፈልጋታ። ስናረጋጋት እሺ አለች። በሀገር ሽማግሌ ተያዘ። አንድ ቤትም በጋራ ሰርተዋል እና ልጅ ሰውየው ተፈረደበት፣ እንዲፈታ ኒካውን እንዲወርድ እና እዛ እቤት የእሷ ድርሻዋ ስለሆነ እዛ ቤት እንዳይደርስ ተደረገ። ሰማችኋ? እዛች ራሷ አብረው ነው የሰሩበት፣ ግን የራሷ ገንዘብ ነው። ግን እሱ ስላለበት እዛ ላይ በትዳር አለም ሆኖ ነው ስለሰሩ እሱ እዛ ቤት እንዳይደርስ ተደረገ እና ኒካቸውንም አፈረሱ በዛው ማለት ነው። እና ተረጋጋች፣ ንብረቷን የሚለፋችበትን የሚያዘች፣ በዛውም ላይ በቃ የምጠላውን ሰውዬ እንደዚህ አድርጎብኛል፣ እሱ ጋር ህይወት የለኝ የሚያለችበት ሰውዬ ላይ በቃ ኒክ ወረደች ማለት ነው። እሱ ጋር ምን የሚያገናኛት የለም ከአሁን በኋላ አያችሁ? እና ምንላችሁ ነው እህታችን ቀጣይ ህይወት አላት። አንድ ልጅ ነው ያላት። ምንም አይደለም፣ ቀጣይ ባል ይመጣል፣ ሌላም ልጅ ተወልዳለች። አያችሁት በነገር አሁን እህታችን ግን ምንድን ነው የሚጠብቃት? ራሷን አንሰታለች፣ ወርቃለች፣ አብዳለች። እና ወደ ሀገር ለራሱ መታ እዚያ ሀገር በጣም ተቀዋሽ ነው የምትሆነው። ይብስ ይበስ ራሷን ለመጣል ጨርቃ ጥላ እንደመሄድ ነው የምትሆነው። እና ሁላችሁም በትዳር አለም ስትኖሩ ሊያገባም ሊፈታም ይችላል። የኔ እናት እኮ ማለት ነው ፋጡሚ እዛ ውጭ እንደሄደች እሱ እኮ እዚህ የኔ አባትያ ማለት ነው አባትዬ ነው እዚህ ሲገባ ሲያገባ ሲፈታ ሲወልድ የነበረ ነው። እና እሷ ግን ሰማች፣ ተረጋጋች ምንም በቃ ህይወት እንደሌለው ከኔ ጋር ህይወት እንደሌለ አወቀች፣ ወደው ፍች ፈጸመች ማለት ነው። እና እናንተ ማድረግ ያለባችሁ በቃ ያለና ያለው ነገር ሰምታችሁ ከሰማችሁ በኋላ ያለ ግንኙነት ማቆም፣ ከዛ በኋላ አየር ባየር ውክልና ሚዛችሁ ከሆነ ወይ በአገር ሽማግሌ ቤተሰብ እንዲያስጨርስ ማድረግ። በቃ እንደዚህ ነው ማድረግ። ያገሬ ልጆች እንደዚህ አርጉ። ሰው አገር እንዳትቀሩ የምሬ ነው የምላችሁ። በተልካሻ ምክንያት ህይወታችሁን ራሳችሁ እንዳታጡ። አዱንያናትና ብዙ ነገር ፈተና ሊሆን ይችላል። ብዙ ተፈትናችሁም ነው የምትሰደዱት። በስደት አለም ሆናችሁ ብዙ ነገር ትሰማላችሁ። እስከ ሀያ ዓመት እስከ ሰላሳ ዓመት ለፍታችሁ እኮ ያንን ሙሉ ሙሉ ገንዘባችሁን ልታጡ ትችላላችሁ። ግን ተረጋግታችሁ፣ ገንዘብ ነው ገንዘብ ይመጣል። ትዳር ነው ሌላ ትዳር አለ። ለአንቺ የወፈቀሽን በቃ ለእኔ ያልሽውን ትዳር ይሰጥሻል። እና እንደዛ ነው ማድረግ ያለባችሁ፣ የገሬ ልጆች ሁላችሁም አመሰግናለሁ። ላይክ ሼር እያደረጋችሁ አበርታቱ። ይሄ ቪዲዮ ደግሞ ሁላችሁንም ምክር ስለሚሆን ብዙ ሴቶችም ሊደርስባችሁ፣ ይደረሰባችሁም ስላሉ ለነሱ አድርሱላቸው። አመሰግናለሁ። መልካም ቆይታ መልካም ስራ ይሁንላችሁ። እንግዲህ አላህ ይጠብቃችሁ ወይ ያላችሁበት በተለይ የስደት ዓለም ሆናችሁ ለስራ ያወጣችሁ ክፉ ያገኛችሁ የያዛችሁት ይበርክትላችሁ። አመሰግናለሁ። ቀጣይ ቪዲዮ እስተምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቴንክ ዩ አመሰግናለሁ። ሁሉም ነገር